በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ በልዑል እግዚአብሔር ስም እንደ ምንዋላችው፣ እንደ ምንሰነበታችው እያላችሁበት እንደ ምን ከረማችው? ልዑል እግዚአብሔር አምላካችን በቸርነቱ በይቅርታው ጠብቆ እስከዚህ ሰዓት ያደረሰን አምላክ ለእርሱ ክብር ምስጋና ይድረሰው። ሰሞኑን እናታችን ቅድስት ድንግል ማርያምን ቤዛ አትባልም እንደተባለ ሰምታችኋል። የቀደሙት አባቶቻችን ግን ቤዛዊተ ዓለም እንዳሏት ትንሽ የእነሱን ቃል አሰማችኋለሁ ከብዙ በጥቂቱ ማለት ነው። እግዚአብሔር ለአዳም አምስት ሺህ አምስት መቶ ዘመን ሲፈጸም ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በሜዳህ ድኬ በመስቀል ላይ ተሰቅዬ አድንሃለሁ ሲል ለአዳም ቃል ገባለት። ተስፋውንም ሰጠው። ለአዳምና ለዘሮቹ ሁሉ የተሰጠው ተስፋ በአይን የማይታይ በእጅ የማይዳሰስ ረቂቅ ተስፋ ነበር። በትንቢተ ኢሳይያስ ምዕራፍ ስልሳ አራት ቁጥር አራት ላይና አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ዘጠኝ ላይ እንደተመዘገበው በአይን የማይታየው በእጅ የማይዳሰሰው ተስፋው የሚመጣበት ጊዜውና ሰዓቱ ደረሰ ጊዜውና ሰዓቱ ሲደርስ እመቤታችን ቅድስት ድንግል ማርያም በእግዚአብሔር ምርጫ ለሁሉ ተወካይ ሆና ተሰጠች ሁሉ ሰው ተስፋውን በእርሷ በኩል ያገኝ ዘንድ መልአኩ ቅዱስ ገብርኤል ወደ እርሷ ተልኮ መጣና የምስራች አበሰራት። እርሷም ከመልአኩ ከቅዱስ ገብርኤል የቀረበላትን የምስራች ሳትጠራጠር አምና ይሁንልኝ፣ ይደረግልኝ ብላ ተቀበለችው። የሉቃስ ወንጌል ምዕራፍ አንድ ቁጥር ሀያ ስድስት እስከ ሰላሳ ስምንት ድረስ በዚያችው ሰዓት ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበው እግዚአብሔር ብቻ የሚያውቀውና ለሚወዱት ለወዳጆቹ ያዘጋጀውን በማይጸኗ አሳደረችው። እርሷም የድህነት ምክንያት ሆነች። የሰው ልጆችም ሁሉ በእመቤታችን በቅድስት ድንግል ማርያም በኩል ቤዛቸውን አገኙ። ታዲያ እመቤታችን ቅድስት ድንግል ማርያም ለድህነት ምክንያት ሆና ባትሰጠን ኑሮ፣ በማን በኩል ቤዛ በማን በኩል ይህንን ቤዛ እናገኘው ነበር? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ፣ እንደ ሰዶም እና እንደ ገሞራ ሆነን በቀረን ነበር፣ አለ ኢሳይያስ በስም ኢሳይያስ ምዕራፍ አንድ ቁጥር 9 ላይ ሰማይና ምድር ያሰጡንን ቤዛ ያስገኘችልን ሆኖ ተቤዛ የሆነችውን እመቤታችን ቅድስት ድንግል ማርያምን ቤዛዊነቷን የመሰከሩላት እኮ ቅዱሳን አባቶቻችን ናቸው። እነ ቅዱስ ያሬድ እነ አባ ጊዮርጊስ ዘጋስጫ፣ ሌሎችም አባቶች ሲመሰክሩ እንዲህ ብለዋል፤ እንዘ ታረጉ ጽኒ ቦቱ ማርያም ፍኖተ ቤዛ፤ እንደገናም አመለ ተሰዳ ኩነኒ ቃወመ ወቤዛ እያሉ እንዲህ እያሉ የተናገሩላት አባቶቻችን እኮ ናቸው። ታዲያ ከአባቶቻችን የሚበልጥ ሊቅ ከየት ሊመጣ ይችላል? ምንም ቢሮጥ ምንም ሲሮጥ ቢኖር ልጅ አባቱን አይቀድምም እንዲሉ አባቶች ያስቀመጡትን የድንበር ምልክት አታፍረስ የሚለውን ቃል መተላለፍ እግዚአብሔርን በጦር ከመውጋት የተለየ ሆኖ አይታይም። በመጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ላይና ምዕራፍ 23 ቁጥር አስር ላይ አባቶች ያስቀመጡትን የድንበር ምልክት አታፍርስ ይላል። እንደገናም በትንቢተ ሆሴዕ ምዕራፍ 5 ቁጥር አስር ላይም እንዲህ ይላል የይሁዳ አለቆች ድንበርን እንደሚያፈርሱ የአባቶችን ደንበር እንደሚነቅሉ ሆነዋል። እኔም ደንበርን በሚያፈርሱ ሰዎች ላይ ቁጣዬን፣ ማዕቴን እንደ ውሃ አፈስባቸዋለሁ ይላል። በመጽሐፈ የኖክም ምዕራፍ ሰላሳ ስምንት ቁጥር አስራ ሰባት ላይም እንዲህ ይላል ለዘላለሙ ጸንቶ የሚኖር የአባቶቻቸውን ርስትና ድንበር ለሚያፈርሱ ሰዎች ወዮላቸው። ለእነርሱ ረፍተ ነፍስ አይደረግላቸውም፣ ልቡናቸውን ወደ ክነት ወደ ምንፍቅና መልሰዋልና ይላል። እንደገና ሞሪ ዘዳግም ምራፍ 19 ቁጥር 14 ላይ ላይና ምራፍ 27 ቁጥር 17 ላይ አባቶች ያስቀመጡትን የደንበር ምልክት አታፍርስ ይላል። ታዲያ ይሄ ሁሉ እስመ በስማ ክሌቱ ወሰለስቱ ይቀውም ኩሉ ነገር ይላል። በሁለትና በሶስት ምስክሮች ክርክር ወይም ነገር ይቆማል ይላል። ኦሪት ዘዳግም ራፍ 19 ቁጥር 15 ላይ ታዲያ ይሄ ሁሉ ማስረጃ ባለበት ወንጌላዊ ባልሄደበት መንገድ ሂዶ ሕግን ጥሶ ምሳሌን አፍርሶ የእግዚአብሔር አብ ምሳሌ የሆነችውን ማኅደረ መለኮትን ቤዛ አትባልም ካሉ ወይተውስ እግዚአብሔር አብን ቤዛ አይደለም ልጁ ነው እንጂ ማለታቸው መች ይቀርና፣ ያለ አባት የወለደችውን የባሕርይ እናቱን ቤዛ አትባልም ካሉ ያለ አባት ያለ እናት የወለደውንም የባሕርይ አባቱንም ቤዛ አይደለም ማለታቸው ፈጽሞ የማይቀር ነው። እመቤታችን ቅድስት ድንግል ማርያም ልትቀበለው የሻለችውን የድህነት ተስፋ እርሱን ተቀብሎ ለዓለሙ ሁሉ የሚያቀብል ሰው ከእርሷ ውጭ ባለመኖሩ ቅዱሳን አባቶቻችን እናታችንን ቅድስት ድንግል ማርያምን ፍኖተ ቤዛ፣ የቤዛ መንገድ፣ ቤዛዊት ዓለም፣ የዓለሙ ሁሉ ቤዛ ብሏታል። እስኪ አንድ ነገር ልብ ብለን እናስብ፣ ሲናስተውል ሰማይ ዝናምን ባይሰጥ ምድርም የማታበቅል ብትሆን መኖር ይቻላልን? ከሰማይ የሚወርደው ዝናም ከምድር የሚገኘው በረከት ለመኖራችን ቤዛ ነው። ይህን ባናገኝ መኖር ይቻላልን? ተርበናል። ምግብ ያስፈልገናል እንበል። ያለ ምግብ መኖር አይቻለንም፣ እና ምግባችን ቤዛችን ነውና እሳቱ እሳቱ፣ መብራቱ፣ ምጣዱ፣ ድስቱ፣ ውሃው፣ የምግብ ማዘጋጃ ሁሉ ከሌለ ቤዛችን የሆነውን ምግባችንን ከየት እናመጣዋለን? ስለዚህ የምግብ ማዘጋጃ ሁሉ ቤዛ ነው ማለት ነው። ያለ ልብስ መኖር እንደማይቻል የታወቀ ነው። እንግዲህ ይህንን ልብስ እኛ አንሰራው አንችልበት፣ እቃው የለን፣ መስሪያው የለን። ሸማሰሪው፣ አቅራቢው፣ አከፋፋዩ ስራውን ቢያቆም ምን መሆን ይቻላል? ስንታመም ሐኪምና መድኃኒት ያስፈልገናል። ሐኪሙ፣ መድኃኒት ቀማሚው፣ አከፋፋዩ፣ ፋርማሲው እነዚህ ሁሉ ስራቸውን ቢተውት መኖር ይቻላልን? አይቻልም። ስለዚህ እነዚህ ሁሉ ቤዛ ናቸው። እነዚህ ምድራውያን የሆኑት አቅራቢ ከሌላቸው የሰው ልጆች ሁሉ ችግር ላይ የሚወርቅ ከሆነማ ሰማያዊ ጥበብ ሰማያዊ መድኃኒት፣ ሰማያዊ ቤዛ የተዘጋጀባትን የእግዚአብሔር አብ ምሳሌ የሆነችውን ድንግል ማርያምን ቤዛ አይደለችም ብሎ ማሰብ እግዚአብሔር አብንም ቤዛ አይደለም ብሎ ማሰብ የሚሆንባቸው አይደለምን? አይ እናቴ ታዲያ ምን ቀረሽ ያለው ሰሎሞን እንደዚህ ሁኖበት ነው። ሰሎሞን አባቱ ዳዊትና እናቱ ቤርሳቤ ባረጁ ጊዜ የአባቱ የዳዊት አማካሪዎች ዳዊትን እንዲታደስ ፈልገው ከጎኑ እየተኛች የምታሟሙቀውና የምታድሰው መልከ መልካም የሆነች ወጣት አንዲት ሶናማዊትን አጭተው አመጡለት። ዳዊት ግን በጣም አርጅቶ ስለነበረ ሱናማዊቷን በግብር ሳያውቃት ሞተ። መንግስቱንም ልጁ ሰሎሞን ወረሰ። አዶንያስ የተባለው የዳዊት ልጅ ቤርሳቤህን ወንድሜ ሰሎሞን ሱናማዊትን ይድርልኝ ዘንድ ይጠይቅልኝ ብሎ ለመናት። ቤርሳቤህም ደግ ነገር መስሏት ልጇን ሰሎሞንን፣ ልጄ አንድ ነገር ልለምንህ ነው የመጣሁት፣ አለችው። ሰሎሞንም ንገሪኝ እናቴ፣ ምን ላድርግልሽ? ሲላት ለወንድም ለአዶንያስ ሱናማይትን እንስጠው፣ ሱናማይትን እንዳርለት አለችው። አይናቴ ታዲያ ምን ቀረሽ? ሱናማይትን እንስጠው ካልሽኝማ መንግሥትንም ስጠው በእኛሃ ሱናማዊትን ካገባ መንግስትንስ ለመውረስ ምን ይገድዋ ምን ያግደዋል አለ። ሱናማዊት እኮ የአባቴ ሚስት ናት። በሕይወት እስካለች ድረስ መንግስቱ የእርሷ ነው እኮ፣ እርሷን ካገባ መንግስትን መውረሱ ይቀራልን አላት። አንደኛ ነገሥት ምዕራፍ ሁለት ቁጥር አስራ ሶስት እስከ ሀያ አምስት ድረስ ይኸም እንደዚህ ያለ ነው። ያለ አባት የወለደችውን የባሕርይ እናቱን ቤዛ አትባልም ከተባለ ያለ እናት የወለደውንም የባሕርይ አባቱንም ቤዛ አይባልም ለማለት ምን ያግዳቸዋል? ይህንንም ለማለት የተዘጋጁ ናቸው ማለት ነው። ስለዚህ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች የሆናችሁ ሁሉ በሰማችሁት ነገር ሳትደናገጡ፣ ሳትረበሹ ባላችሁበት ጸንታችሁ እንድትኖሩ ይህንን አሳስባችኋለሁ። ይልቁንም ይህን ከሰማችሁበት ጊዜ ጀምሮ እግዚአብሔር ይህንን ያደረገበት ምክንያቱን አውቃችሁ ራሳችሁን ወደ እግዚአብሔር እንድትመልሱ በእምነታችሁ ጸንታችሁ ንስሐ ገብታችሁ ስጋውን ደሙን ተቀብላችሁ እግዚአብሔር ጥሪውን እስከሚያሰማ ድረስ ተግታችሁ ነቅታችሁ ራሳችሁን መጠበቅ እንድትችሉ ይህን እናሳስባችኋለሁ። ከዚህ ቀጥሎ ስለ ሃይማኖት ማወቅ ብትፈልጉ በስላሴ ሚዲያ የገባቸው ሃይማኖት አበውን ተከታተሉ፣ አድምጡ። መጽሐፍ ቅዱስም ንባቡ ከነ ትርጓሜው እየተላለፈ ስለሆነ ማንበብ የሚቸግራችው አይናቸው የደከመ የሥራ ብዛት ጫና እያሳደረባችው መጽሐፍ ቅዱስ ለመመልከት ለማንበብ ጊዜ የሌላችው ሁሎ በስላሴ ሚዲያ ሁሉን ብትከታተሉ ታገኙታላችሁ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስሙም የተመሰገነ የተቀደሰ ይሁን። ለሁላችንም ሰላሙን ፍቅሩ